ውስጥ ነው። እዚህ ለመቆየት ለምንድን ነው የፈለግሽው? ወይስ አሁንም ምስጢር እንደሆነ ነው? አባዬ በዚህ ሰዓት ለነው ማስፈልገው ይመስለኛል። ከቤት ሁሉ እኮ ንጹህ ልብ ያለው እሱ ብቻ ነው። የናው ሙጮኛው እኮ ምናልባት አባት ሊኖራት ይችላል። እቺ ዘልዛላ አይደል? እውነቴን ነው። እንደ ሴት ልጅ ትዳር ይዝ ገለዋለሁ ለወንድ ልጅ አሳልፋ ትሰጣለች እኮ። መረገብ ነው። አባዬ ምግብ በላህ? እንደ እኔ እኮ የመድኃኒት ሰዓት ረፈደብህ ብዬ ስሮት ነው የመጣሁት። ምነው አሁን ያወራሁት ነገር የጣመሽ አይመስልም። ምን እያረግሽ ነው? ከንፈር የሆነ ነገር አይቼ ይላነሳል። ድሮም የፈራሁት ነበር። ወደ ክላስ ሊወስደኝ እኮ ነው። ሲጀመር ድንገት ቤታችን መታ የኤሚ ሹፌሩን። በዛ ላይ በተደጋጋሚ ጊዜ ከኑሐሚን ጋር አብራ ያያል። ቆይ አንተ ማነህ? ስለኔ ምንድን ነው ማወቅ የፈለግከው? ይኸውልህ ከእህቴ በፍጥነት እንድትርቅ እፈልጋለሁ። ከኑሐሚንም እንደዛው። ከኑሐሚን ግን ስለተሰማ ጓደኛ ለማጣራ ሞክሬ ነበር። ላይኩን ይባላል አንድ ሰውየ። የናጠጣ ታባለች። ነግሬሽ ነበር እኮ እኔ ከዚህ የትም ሄጄ አልፈልግም። እና እድሜ ልክሽን የዚህ ቤት ሰራተኛ ሆነሽ መኖር ነው የምትፈልጊው? ሴትዮ እኮ ጭራሽ ገረድ አድርጋሻለች። አባዬ፣ እኔ ለሴትዮ ብዬ አይደለም። ለናው ምን ፍቅር ይዞሻል። እንዴት በዚህ ፍጥነት እንደተፈጠረ ባላውቅም፣ አባዬ፣ ፍቅር ይዞኛል እንዴ እኮ በጣም ደስ የሚል ዜና እኮ ነው። መቼም እያቀለልሽ መሆን አለበት ነው። አሁን እዛ ቤት እንደምን ብዬ ቢይ፣ ዋናው ጥያቄ እዛ ቤት እንዴት ሁለት ነው እ ሀገሩ ሰራተኛ ምናምን ነገር ይፈልጋሉ ብሎኛል። ኤደን ና ገነት ተሰማና ኑሐሚ ላይ ሲያደርጉ የነበረውን ነገር ሁሉ ረስቶ አሁን ደግሞ እነሱ ወዳሉበት ቤት ወደ ሌይኩን ቤት ለመግባት አዲስ እቅድ እያወጡ ነው ማለት ነው። መጀመሪያውኑም ከዛ ቤት ሲወጡ፣ ከራሳቸው ቤት ሲወጡ ኑሐሚን አንድ ላይ ሆኖ ቤት አንድ ላይ ተከራይቶ ይሄንን የችግር ጊዜ አብሮ እንዲያልፉ ሀሳብ ብታቀርብላቸውም ኤደን እና ገነት ደግሞ ተሰማንና ኑሐሚን ስለሚጣሏቸው ብቻ እኛ ከእናንተ ጋር መኖር አንፈልግም ያለውን ነገር ተካፍለን እንለያይ ብሎ ነበር ነበርና ያኔ ደግሞ ቤት ተከራይቶ እጃቸው ላይ ያለውን ገንዘብ ጨርሶ አሁን ጎዳና ወጥቶ ጎዳና እየኖሩ ነው ማለት ነው። በስተ መጨረሻም ያው የሚበሉትን የሚጠጡትን ነገር ራሱ ተቸግሮ መንገድ ላይ እየለመኑ ነው። እናም ደግሞ ገነት የለመኑትን ብር ራሱ አረቄ እየገዛችበት እየጠጣች ነው። አሁን ደግሞ ተሰማና ኑሐሚን ለይኩን ጋን የሚኖሩት ሰውየው በጣም ሀብታም ነው የሚባለውን ነገር ሲሰሙ እዛ ቤት ሊገቡ ደግሞ አዲስ እቅድ እያወጡ ነው። ኤደን እያሰበች ያለችው እንደውም እዛ ቤት ሰራተኛ ሆና ለመግባት ያሰበች ይመስላል። ለዛም ነው ቀደም ብላ ሄዳ ቤቱን አይታ ኑሐሚን ግን እዚህ ቤት ነው እንደምትኖሩ ብላ አሁንም ለሷ ያላት ቅናትና ለሷ ያላትን ጥላቻ ያንጸባረቀችው ማለት ነው። እናም ደግሞ ስትሄድ በር ላይ ናሆምን አግኝታው ነበር። ስለናሆም ደግሞ ስለነሱ ክፉ ነገር አውርታለች። ያው እነሱ ጥሩ ሰው እንደሆኑና እዛ ጋ ደግሞ ኑሐሚን እና ተሰማ መጥፎ ሆኖ እነሱን እንደበደሉ እንደጎዷቸው አድርጋ ነው እዛ ጋ ለናሆም ነግራ ናሆም ደግሞ ኑሐሚን ዋሸችኝ እህትና እናት የለኝም ብላ ዋሸችኝ የሚለው ነገር ትንሽ ደብሮት ወደ ራሱ ክፍል ገብቶ ኑሐሚን ራሱ አመናጭቆ ከቤቱ ያባረራት ያባራት ማለት ነው። ኑሐሚን ደግሞ ይሄ ነገር አስደንግጧታል። ያው እሷ በስተመጨረሻ ለአባቷም ነገራለች ማለት ነው ናሆምን እንዳፈቀረችው ና እንደወደደችው ከዛ ቤትም መውጣት የማትፈልገው በሱ ምክንያት እንደሆነ ማለት ነው። ተሰማ አሁን ላይ እዛ ቤት መቆየት በጣም ስልችት ብሎታል። በተለይ ደግሞ ዝናሽ የምታረጋቸው የምትናገራቸው ቃላቶችላ ከአቅሙ በላይ ሆኖ እኔ እዚህ ቤት መቆየት አልፈልግም፣ ሌኩን ከለቅሶ እንደተመለሰ ከዚህ ቤት እንድንወጣ እፈልጋለሁ፣ እነሱ ዛሬ ከመጡ ነገውኑ እንወጣለን ብሎ ሀሳቡን ለኑሐሚን ሲነግራት ኑሐሚን ደግሞ ከዛ ቤት መውጣት አትፈልግም። ያው ናሆምን አፍቅራዋለች፣ ወዳዋለች ከዚህ ቤት አንድ ንጹሕ ልብ ያለው ሰው እሱ ነው ብላ ስለ ናሆም መልካምነትና ስለ እሱ ጥሩነት እየነገረችው ነው። እና መጀመሪያ ላይ የነገረችው እሱን ማገዝ እንደምትፈልግ እሱም በብዙ ነገር ከጎኑ መሆን እንደምትፈልግ ነበር ስትነግሮ የነበረው ተሰማ ደግሞ ይሄ ነገር አጠራጠረው። አንቺ ቆይ በምን ምክንያት ነው ናሆምን የምታግዢ? ምን ይሁን ብሎች ነው ከሱ ጎን ለመቆም የፈለግሽ ወይስ ይሄ ልጅ አፍቅረሽዋል? ብሎ ሲጠይቃት ኑሐሚን በስተመጨረሻ ላይም አማራጭ ስታጣ ተሰማ ንገሪኝ ብሎ እዛ ጋር በግ ደስ ይጠይቃት ያለውን ነገር ነግረዋለች ማለት ነው። እንዴት እንደሆነ ባላውቅም፣ ግን አዎ ናሆምን አፍቅሬዋለሁ ብላን ነግረዋለች። ይሄንን ነገር ደግሞ ኤርሚያስ በር ስር ቆሞ ሲሰማ ነበር ማለት ነው። ይሄ ነገር ደግሞ ለሱ ዱብዳ ነው፤ ለሱ መልካም ዜና አይደለም። እሱ ይሄንን ሁሉ መስዋዕትነት ከፍሎ እዛ ቤት እንደ ሹፌር ሆኖ የገባው ኑሐሚንን ይቅርታ ጠይቃታለሁ እንደ በፊቱ አብረን እንሆናለን ብሎ ሲያስብ ነበር። ይሄ ነገር ደግሞ አሁን ላይ ለሱ የተሳካለት አይመስልም ማለት ነው። ይሄ ነገር ደግሞ እሱን በጣም አበሳጭቶታል ማለት ነው። ያው ከዚህ በፊት ያጠፋው ጥፋት አለ። ኑሐሚንም በድሏታል። እናም ደግሞ አሁን ልክስሽ ክስሽ እፈልጋለሁ ያኔ አጥፍቻለሁ አሁን ተቀይሬያለሁ፣ ስለዚህ ይቅርታ አድርጊልኝና አብረን አንድ ላይ እንሆናለን ብሎ ቢላትም ኑሐሚን ግን ይሄን ነገር ልትቀበለው አልቻለችም ማለት ነው። ከዚህ በፊትም ለናሆምም ነግራ ነበር እኔ በፍቅር ብጎዳም ነገሩ ከባድ ቢመስልም ግን ያንን ሰው ለመርሳት ደግሞ ያን ያክል አልከበደኝም ብላ ያኔ እሱ አምራንን እንዲረሳትና እንዲተዋ ስታጽናናው ትንሽም ብትሆን ነግራው ነበር። አሁን ደግሞ ዛሬ ላይ እሱን ከልቧ ሉ ለሙሉ እንዳወጣች እሱ ራሱ በራሱ ጆሮ በር ስር ቆሞ ሲሰማ ነበር ማለት ነው። በእርግጥ ከዚህ በፊትም እሷና ናሆም መንገድ ዳር የሆነ ጥላ ስር ቁጭ ብሎ አብሮ ሲያወሩ አይቶ ነበርና ያ ነገር በጣም ረብሾት ነበር። ግን እሱ ምንም ነገር ማድረግ አልፈለገም። ነገሩን ቀስ ብዬ በትዕግስት እከታተላለሁ፣ እናም በእርጋታ የማደርገውን ነገር አደርጋለሁ በሚል ነበር እዛ ጋ እነሱን ትቶ የሄደውና ለአምራን ደግሞ የነገራት ማለት ነው። አምራን ባለፈው ስታወራው ይህን ምን ይታወቃል ያቺ ኑሐሚን የምትባለው ልጅ እሱ ላይ ልጥፍ ብላ ቁጭ ብላለች ከሱ ጋር ስትል ኤርሚያስ ደግሞ ነገር አዎ አብሮ ቁጭ ብሏል አብሮ ነው ያሉት ብሎ ያንን ነገር ሲነግራት አምራን በጣም ተናዳ ነበር። እናም እሷ ያኔ አዲስ እቅድ አውጥታ ነበር እንደምንም ብለህ በአስማትህም ቢሆን እኔን ከናሆም ጋር ማጋባት አለብህ ብላ ያኔ ለኤርሚያስ ይሄንን ነገር እንዲያደርግ እያስገደደችው ይመስላል። አሁን ደግሞ እሷ ናሆም ላይ ስልክ ደጋግማ እየደወለች ነው እሷ እንዳደውልበት ስልኮቿን የምትደውልበት ስልክ ራሱ ጥቁር መዝገብ ስር ቢያስገባ ራሱ እሷ ደግሞ ስልክ እየቀየረች አሁን ላይ ደውላ እየጨቀጨቀችው ነው ናሆም ደግሞ ምርር ያለው ይመስላል ስልክ ላይ እንዳደውይ ብሎ እንደቆረ እንደሚቆረጥለት ያስታውቃል። ከንግግሩ እኔ ያንቺ ነገር ቆርጦልኛል፣ ያረገሽው ልጅ ደግሞ የኔ ከሆነ ልጄን እፈልገዋለሁ፣ አሳድገዋለሁ። አንቺን ግን አልፈልግም፣ ላይሽ አልፈልግም፣ ድጋሜ ስልኬ ላይ አትደውዪ ብሏታል ማለት ነው። አምራን ደግሞ አሁንም ተስፋ አልቆረጥችም። እሷ የምታስበው ልጅ አርግዤለታለሁ፣ ስለዚህ እንታረቃለን፣ አብረን እንሆናለን፣ ከዚህ በፊት ያጠፋሁትን ጥፋቴን ይቅር ይለኛል ልጅ ስላረገስኩለት ብላ ነው የምታስበው። ናሁም ደግሞ ያ ነገር እንደማይሆን ነግሯታል ማለት ነው። ልጁ የእኔ ቢሆን ራሱ ልጄን እቀበለዋለሁ። ልጄ ምንም አላጠፋም፣ እዚህ ውስጥ እሱ ምንም ጥፋት ማጥፋት የለውም። ስለዚህ አንቺ ግን እንዳደው ይብኝ ቢላትም እሷ ግን ልትሰማው አልቻለችም። ለዛም ነው ባለፈው ወደ ቤት መጥታ ለእናትና ለአባቱ ያረገዝኩት ልጅ የልጃችሁ ልጅ ነው፣ እናንተም ወደዳችሁም ጠላችሁም ለልጄ አያቱ ናችሁ ብላ እዛ ጋር ነገረችው ማለት ነው። ይሄ ነገር ግን አሁን አምራን እየሄደችበት ያለው መንገድ የሚሳካላት አይደለም ማለት ነው። በእርግጥ ግን እሷ ያረገዘችው ልጅ የናሆም አይመስልም። ያው ባለፈው ከኤርሚያስ ጋር ስታወራም ኤርሚያስ ያለውን ነገር ሲነግራት ይሄ ልጅ እኮ ቢወለድ ምናልባት ወደፊት ሰዎቹ የዲኤንኤ ምርመራ እናደርጋለን ሊሉ ይችላሉ ያኔ ልትጋለጭ ትችያለሽ ብሎ ሲላት ራሱ እሷ ምንም አታስብ ልጁ ያንተ አይደለም የናሆም ነው ብላ ግን ፊቷ ላይ የሆነ ፍራቻ ያለ ይመስላል ማለት ነው። ያ ደግሞ የሚያሳየው ያረገዘችው ልጅ የናሆም ሳይሆን የኤርሚያስ ነው ማለት ነው። እሷ ግን አሁን ላይ የምትፈልገው ወደፊት የሚፈጠሩ ነገሮች ልጁ ተወልዶ ዲኤንኤ ተመርምሮ ከዛ በኋላ የሚመጡ ጣጣዎችን ሳይሆን እሷ አሁን እንደምንም ብላ ናሆምን አግብታ ከእሱ ጋር እዛ ቤት መግባት ነው የምትፈልገው። ባለፈውም ለመጀመሪያ ጊዜ እዛ ቤት የመጣች ጊዜ ስትል የነበረው ለናሆም የነገረችው የፈለገ ነገር ቢሆን እኔ ምራቶኜ እዚህ ቤት መግባቴ አይቀርም ብላ ያንን ነገር ቃል ገብታለታለች። እና አሁን ደግሞ ያንን ቃል የገባችውን ነገር ለማሳካት ይመስላል እዚህ ጋ ኤርሚያስንም በአስማትህም ቢሆን እንደምንም ብለ ከናሆም ጋር አጋባኝ ብላ እዚህ ጋ ደግሞ ናሆም ላይ ስልክ ደጋግማ እየደወለች ያለችው ማለት ነው። ናሆም ደግሞ የእሷ ነገር ቆርጦላታል። አሁን ደግሞ እሱ ልቡ ወደ ኑሐሚን ያደላ ይመስላል። ለዛም ነው ኤርሚያስን መኪና ውስጥ አግኝቶ ስለ ኤሚ የሚጠይቃት መስሎ ምንድነው እሱ አንተ ማነ በተደጋጋሚ ከኑሐሚን ጋር አያሃለው ብሎ ከኑሐሚን ጋር ስላለው ግንኙነት ምናልባት ከኑሐሚን ጋር ከዚህ ፊት ይተዋወቁ ይሆን እንዴ የሚለው ነገር ስላሳሰበው ያንን ነገር እየጠየቀው ማለት ነው። ይሄ ደግሞ የሚያሳየው ናሆምም የሆነ ኑሐሚን ላይ አይኑን ጥሎባታል ማለት ነው። ኑሐሚን እዛ ጋር እንዳፈቀረችው እሱ አላወቀም። በእርግጥ እሱ የሚያስበው ጓደኛሞች ልንሆን እንችላለን፣ እናም ደግሞ የአባይ ጓደኛ ልጅ ነች ብሎ እንጂ የሚያስበው እሷ እዛ ጋር እንዳፈቀረችው፣ እንደወደደችው ምንም የሰማው ነገር የለም ማለት ነው። እሱ አሁን አሁን ላይ ኤርሚያስ ከኑሐሚን ጋር ይሆናል የሚለው ሀሳብ ለእሱ የወጣችው ጀንበር እዛ ቤት በመግባቱ እሱ መጀመሪያ ደስተኛ ሆኖ ነበር። ከኑሐሚን ጋር ታረቃለሁ ከእሷ ጋር አንድ ላይ እንሆናለን እሷም ይቅርታ ታደርግልኛለች ብሎ እዛ ቤት ገብቶ ነበር። መጀመሪያ ላይ መንገድ ላይ ጠብቆ ብዙ ጊዜ እሷ ላይ ነግራት ይቅርታ ሊጠይቃት ሞክሮ ነበር። ያ ነገር አልሳካ ሲሎ ነው አሁን እዛ ቤት ሹፌሮ ነው እዛ ቤት የገባው። እዛ ቤት በመግባቱም ደስተኛ ሆነዋል። አሁን ደግሞ በስተመጨረሻ መጨረሻ ላይ ኑሐሚን ስታወራ፣ ኑሐሚን ለአባቷ ስትነግር የሰማው ነገር በጣም አስደንግጦታል። ምን ያህል ብትወዱ ነው? ምን ያህል ብታፈቅረው ነው ለአባቷ ይሄንን ነገር የነገረችው የሚለው ራሱ እሱን ማሳሰቡ አይቀርም። ያው እሱ ካሁን በኋላ ያለው አማራጭ ከዛ ቤት ወጥቶ ወይ ከአምራን ጋር ወይ ደግሞ መጀመሪያ ከነበረችው ልጅ ካላት ልጅ ከሶሲ ጋር መሆን አለበት እንጂ ካሁን በኋላ ከኑሐሚን ጋር ሆናለሁ ከኑሐሚን ጋር እንደ በፊቱ እንቀጥላለን የሚለው ነገር የሚሳካለት አይመስልም ማለት ነው። በእርግጥ አሁን ላይ ኤርሚያስ ከሁለት ቦታ ልጅ አለው ማለት ነው። አንድ ከአምራን ልጅ አለው፣ እዛ ጋም ከሶሲ ልጅ አለው ማለት ነው። ኑሐሚን ደግሞ ይሄንን የምታውቀው ነገር የለም። እንደውም ባለፈው የጠረጠረችው እሷ አምራን አርግዛለች፣ እንደዚህ ብላለች ምናምን ሲ ምናልባት ልጁ ያንተ ሊሆን ይችላል ብላ ያንተ ቅምጥ የልጅህ እናት ብላ ያንን ነገር ነግረዋለች እንጂ ከዚህ በፊት የሶሲ ልጅ የእሱ እንደሆነች እስካሁን ምንም ያወቀችው ነገር የለም፣ ኑሐሚን ማለት ነው። እሷ በዚህ ልክ ኤርሚያስ ላይ ተስፋ ቆርጣ እንደዚህ ልቧ ተሰብሮ እሱን ባንዴ ከልቧ አውጥታ እየጣለችው፣ ኤርሚያስ በጣም ዋሽቷታል። መጀመሪያ ላይ እሱ ስራ እንዳለው ራይድ እንደሚሰራ ብዙ ነገር ዋሽቶ ነው እዛ ቤት ያስገባት እንጂ ከሴቶች ብር እየተቀበለ እሷን እንደሚያኖርና አባቷን እንዳሳከማት አይደለም። ለዛም ነው እሷ ከኤርሚያስ ጋር አብሮ ቁጭ ብሎ አብሮ የራሳቸውን መኝታ ክፍል ሆኖ አምራን መታ እንዲህ ማገጥክብኝ እንደዚህ አደረክኝ ብላ ስትነግረው አምራን ደግሞ እዛጋ የናሆም ጓደኛ መሆኑና የናሆምን ማንነት የናሆምን የዋነት ዛጋ ስታይ አምራን ከሷ ብር እየተቀበለች ለኤርሚያስ ሰታ ኤርሚያስ ደግሞ የናሆም ብር ዞሮ ኑሐሚንን ሲረዳባት ያንን ነገር ስታይ በዚህ መሃል ደግሞ የተጎዳ ነው እኔና ናሆም ነን በሚል ይመስላል አሁን ላይ ለናሆም አዝና እሱን ለማገዝ ከሱ ጎን መቆም የፈለገችውና በስተመጨረሻ ደግሞ እሷ ራሱ እንዴት እንደሆነ አላውቅም ናሆምን አፍቅር ያለው ብላ በዛ ነገር እርግጠኛ ና ለአባቱ የነገረችው ማለት ነው።